በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንበለ ደዌ ወሕማም እንበለ ጻማ ያጽክሙ እግዚአብሔር በሰላም። የእግዚአብሔር ቤተሰቦች ወገኖቻችን፣ ቅዱስ ቤተ ክርስቲያናችን ይየ ጊዜው የራሷ መንፈሳዊ ሰላምታ አላት። ጸሎት የምንቀበልበት፣ ሰላምታ የምንቀባበልበት የሰሞኑ የሰሙነ ሕማማት አነጋገራችን እንደዚህ አይነት ነው፣ ማለት ነው። በቤተክርስቲያን ስርዓት መሰረት ትንሳኤው ሲመጣ ደግሞ ለምት አለ። ለዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። ሕማማቱ እንዴት ነው? እየበረታችሁ ነው? እንድንበረታ ይሁን። የጾመ የጸለየ የበረታ የሰገደ ዋጋውን አያጣም። ይሄ ኢየሱስ ክርስቶስ ያውቃሉ ነው። እንድንበረታ ብዬ መልዕክቴን ጀምራለሁ። እንደ እግዚአብሔር ፈቃድ በሰሙነ ሕማማት ሰኞ በለስ ተብላ ነው የምትጠራው። ምንድን ነው በለስ ያሰኛት? የበለሱ ትርጉም በለሷ ምን ተፈጽሞባታል የሚለውን በማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምሮ እና በማርቆስ ወንጌል ምዕራፍ 11 ቁጥር 13 ላይ እናገኘዋለን። ሁለቱ ወንጌላውያን ይተባበሩበታል። ይህን ታሪክ ማለት ነው። ወፀቢ ሆ ጊዜ ኢየሱስ እንዘይ አርግ ሀገረ በነጋ ጊዜ ጌታ ኢየሱስ ክርስቶስ ወደ ከተማ ሲሄድ ረበ ይላል፣ ተራበ። ወሬ ጸበለስ በፍኖት በመንገድ ምን አየ? ጸበለስን አየ። ወሆረ ሀቢሃ ይንሳ ፍሬ እምኒያ ፍሬ ባገኝባት ብሎ ወደ እሷ ሄደ። ዋል ወዘረ ከበ ዘመለ ቆጥል ባሕቲቱ፣ ነገር ግን ከቅጠል በቀር ፍሬ ላገኝባት ወይ ቤላ እይኩን ፍሬ ሙስቴቲክ ይለአለ ምና ብለው ረገማት። ለዘላለም ፍሬ አይገኝብሽ አላት። ወየብሰት በጊዜሃ ይእቲ በለስ በለስም ወዲያውኑ ደረቀች። ታሪኮ ይሄ ነው ባጭሩ። ምንድን ነው ከአባቶቻችን ትርጉም በቅዱስ ወንጌልም በአንድምታቸው ከጻፉልን ካስተማሩን ተነስተን ትንታኔውን ለማየት እንሞክራለን ሞክራለን። ለአባቶቻችን ሥርዓት መሰረት፣ ወጻብ ይሆግ ሲያደርግ ሀገረ ማለት ጌታ ሰው ሆኖ ሲያስተምር ፍቅር ተራበ። ሰው ሆኖ ሲያስተምር በዚህ ምድር የዕፀ በለስ ከተራበ በኋላ ወደ እስራኤል አቀና። እስራኤል ሲያቀና እስራኤል ሰፍቶ አገኛቸው በኢየሩሳሌም ስተው አገኛቸው። ከእስራኤል ምን ፈልጎ ነበረ? ፍሬ ባገኝ ብሎ ማለት ምግባር ሃይማኖት ይዘው እንደሆነ ብሎ ቢቀርብ፣ ግን እስራኤል ምግባር ሃይማኖት የሌላቸው ሆኖ አገኛቸው እና ደግ ሰው አይገኝብሽ ብሎ አገሯን ወይም እስራኤልን ረገማት፣ ሰዎቹንም ረገማቸው። ደግ ሰው ጠፋ። አይላ መልሰው ሊቃውንቱ አይ ደጋጎችስ አሉ። በአብዛኛው ጠፋ ለማለት ነው እንጂ ጥቂቶች ስለሆኑ ደጎቹ ጠቅሎ እንደዛ ተናገረ እንጂ ደግ ሰውስ ፈጽሞ ጠፍቶ አይደለም። ልክ ቅዱስ ዳዊት እንደተናገረው አድህነኒ እግዚኦ እስመ ኀልቀ ኄር ደግ ሰው አልቋልና አቤቱ አድነኝ ብለው እንደተናገረው ሁሉም ሰው ክፉ ሆኖ አይደለም ደጋጎ ግን በቁጥር አናሳ ስለሆኑ ክፉ ስለበዛ እንዲህ አለ ማለት። አንድም የሉምና ሊቃውንቱም እንደው የተረገው ወደዚህ ዓለም ጌታ ኢየሱስ ክርስቶስ ከለውሶ ከተወለደ በኋላ ኦሪትን አያት ይላል። ኦሪትን አያት። ኦሪትን የሠራ ጥንታዊ ጌታ ኢየሱስ ክርስቶስ የሰራትን ህግ ኦሪትን አያት። ነገር ግን ለድህነት ማትበቃ ሆና ቢያገኛት ረገማት ማለት፣ በአንቺ ድህነት አይደረጋላት። ወዲያውኑ ኦሪት አለፈች ማለት ደረቀች ማለት። ኦሪት አለፈች። የኦሪት ስርዓት የትኞቹን የተሻሩ የትኞቹን የቀጠሉ እሱ የምታውቁት ነው የሚመስለኝ። ካልሆንም ደግሞ የመሥዋዕት አቀራረቡ የህግ አፈጻጸሙ በፍቅር ጸንቷል እንጂ ኦሪት ፈጽሞ ተሻረ የሚባል ህግጋት እግዚአብሔሩ አይደለም፣ ስርአቱ ነው። እንደገና ኦሪት ማንታድን አልነበረችም፣ ወንጌል ነው የሰው ልጅ አዳነችው። ኢየሱስ ክርስቶስ ነው የሰው ልጅ ያዳነ። ኦሪት ለስጋ መድኃኒት ለጊዜ ሆና ቆይታለች። ከእግዚአብሔር ጋር ሰዎች ተገናኝተው እንዲቆዩ ሱባኤ መቁጠሪያ ከእግዚአብሔር ጋር መገናኛ ሆና ቆይታለች፣ ድልድይ ሆና ቆይታለች እንጂ የሰው ልጅ ፈጽማ አላጸደቀችውም። ደጋጎቹ ቅዱሳንም ሳይቀር ተኮንነው ስለነበር በጥንት አብሶ፣ ስለዚህ ኦሪትን አሳለፋት። አዲስ ኪዳንን በሌላ መልኩ በዚህ ዓለም ንጹሐ ባሕርይ ኢየሱስ ክርስቶስ ሲገለጥ፣ ሥጋ ለብሶ ሰው ሲመላለስ፣ ኃጢአትን ሰፍና ሰፍታ መልታ ወደ እሷ ሄደ ማለት ኃጢአተኛ ተብሎ ተቆጠረ። በክፎች ዘንድ ኃጢአተኛ ተብሎ ነው ስም ያወጣለት መድኃኒታችን ኢየሱስ ክርስቶስ። ነገር ግን ፍሬ አላገኝባትም ማለት ኃጢአተኛ ከመባል በስተቀር ኃጢአትን ፈጽሞ ለባህሪውም የማይስማማ ስለሆነ አላም ኮነ ሰባ ፍጹም ዘንበላ ኃጢአት ባሕቲታ እንዲልቅ ያለ ኃጢአት ከኃጢአት በስተቀር እንደኛ ሰው ሆነ የሰውንም ሕግ ፈጸመ። ከዚያ በኋላ ረገማት ማለት በአንቺ በመጣ ፍዳ የሚያዝ ሰው ከዚህ በኋላ አይኖር ብሎ በአምሳለ በለስ ረገማ ለኃጢአት እንዲሉ ሊቃውንቱ ኃጢአትን ረገማት አስወገደ። ኢየሱስ ክርስቶስ ወደዚህ ዓለም የመጣው በምላታ ኃጢአት በመምላቱ የሰው ልጅ በጥንት አብሶ ምክንያት በፍዳ ተይዞ ስለኖረ ነው። እና ደግሞ ከዚህ ዓለም አራቃት ምን ማለት ነው? መድኃኒታችን የሱስ ክርስቶስ ወደዚህ ዓለም መቶ የሰው ልጅ ከመዳኑ አስቀድሞ የሰው ልጅ ሰራም በቀደመው ጥንት አብሶ ምክንያት ኃጢአት በሱ ነበረ። ኃጢአተኛ ይባል ነበር። ወደ ሲወል ማማቱም ይከፋ ነበር። ይሄን ሁሉ ግን ማናስ አስቀረልን? መድኃኒታችን ኢየሱስ ክርስቶስ። ረገማት ማለት እሱ ነው፣ ረገማት ማለት እሱ ነው። አስወገደልን ነዋ። በግኡ ለእግዚአብሔር ዘይ አጥ ተሃጢያት አለም ያት የሚያስወግድ እውነተኛ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ኃጢያትን ረገማት፣ ረገማት። አሁን የሰው ልጅ ወዶ ፈቅዶ ኃጢያትን ይሰራል እንጂ ኃጢአት ጥንተ አብሶ ሆኖ ወይም በዘር ውርስ ወደ እሱ የሚመጣበት ሰው የለም። ኃጢአት ለመጨረሻ ማለት ሞትም ተደግሟል፣ ሞትም ተሸንፏል። ስለዚህ የሰው ልጅ በስጋ ቢሞቱ ሞትን የሚያመጣው ራሱ እንጂ ወዶ ፈቅዶ እንጂ የነፍስ ሞት የለበትም። በቀደመው ዘመን ግን ቅዱሳኑ ሳይቀር ጽድቃችን እንደ መርገም ጨርቅ ተቆጠረ እንዲሉ አብርሃምና ይስሐቅ ሳይቀር ወደ ሲኦል ወርደው ነበር ምንም የእግዚአብሔር ቸርነት በስራቸው ማለት ጥንጣብሶ ይህን ያህል ኃይል ነበረው። የሰው ልጅ ወደ ሲኦል ጎትቶ የሚጥል ክፉ ቁራኛ አመፃ ወፃ ት መዛግብት ያ ከመዝገቡ ከዲያብሎስ የወጣች ኃጢአት በአዳም በኩል አድርጋ ከእግዚአብሔር አለያይታን የኖረችው ኃጢአት የሰው ልጅ ሁሉ ተቀጥቶባታል። ሁሉ ተቀስፈባት እንዲል ሁሉ ነው የተቀጥ ኢየሱስ ክርስቶስ በተገለጠ ጊዜ በሕማሙ በመከራው ተባባሪ ሲሆን እንደ በደለኛ ተቆጥሮ ግን ኃጢያትን አስወገዳት ማለት ነው፣ እና በለስ የተባለችው በዚህ አተረጓጓም ኃጢያት ናት ማለት ነው። ስለዚህ ለማጠቃለል ያህል በለስን ሊቃውንቱ በሶስት ነው። የመጀመሪያዋ በለስ ቤተ እስራኤል ወይም ህዝበ እስራኤል ጌታ ተራበ ማለት የሰው ልጅ ፍቅር መራውን ያሳያል። ወደ እሷ ሄደ ማለት በእስራኤል ባገኝባቸው ብሎ ሄደ ማለት ምግበር ሃይማኖት ሰርተው እንደዋን ነው ብሎ ይሄድ አላገኘባቸውም። ደግ አገኝባቸው ብሎ ረገማቸው አለ። እንዲህ ያስረግማል። ለመገኘት እግዚአብሔርን እንግዲህ ፈጽሞ አለመገኘት ያስረግማል። እስከ መጨረሻው ያየነው ደግሞ ማንን ነው? በለስ ያልናት ኦሪትን ነው በዚህ ዓለም ሲፈጽም አድጓል ኢየሱስ ክርስቶስ ኦሪትን ፈጽሟል ነገር ግን ፈጻሚ ኦሪት ፈጻሚ ህግ ከመባሉ በስተቀር ለዓለም ድነት ምትበቅ ሆና ስላላገኛት ረገማት ማለት ለፊ አላት ኦሪትን በአንቺ ድነት አይደረግ አላት አሳለፋት ደገኛዊቱን ህግ ህገ ወንጌልን ሰራልን በሶስተኛ ደረጃ ምናልኳችሁ ኃጢአት ናት። በዚህ ዓለም ኃጢአት ሰፍና ሞልታ አገኛት፣ ምላት ኃጢአት። ኢየሱስ ክርስቶስ ሰው ከሆነ በኋላ መከራ ተቀብሎ ኃጢአትን ሳይደ እንደማለት ኃጢአተኛ ተብሎ በሰዎች እንደመቆጠሩ ፍሬ አላገኘባትም። ማለት ደግሞ ከጣማ የቀመሰው ነገር የለም። ኃጢአት ሲሰሯት ኋላ ነው የምትመራው። ስለዚህ ኃጢአትን አላደረገ ነው ኢየሱስ ክርስቶስ ረገማት። ማለት ባንቺ ፍዳ ሰው አይያዝ ብሎ እስከመጨረሻ መጨረሻ አሰናበተ አይደል? አጥያትን ያስወገደልን ያደለን በህማሙ ሞታችንን የሻረልን ህማማችንን ባጥያት የያዛችንን ያስቀረልን የባህሪ አምላክ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም መድኃኔ ዓለም ኢየሱስ ክርስቶስ ተምሮቱ በጨርነቱ ስለ ሁሉ ስሙ የተመሰገነ ይሁን። ለሕማም ለሞት አሳልፎ የሰጠን ልጁን እግዚአብሔር አብ የባህሪ ህይወቱ መንፈስ ቅዱስ ወልዳ ለዚህ ዓለም ድነት የሰጠችልን የሚታመም መክበል ለሰው ልጆች ዋጋ የሚሰጥ በሰው ልጆች ቦታ ገብቶ የሰዎችን የሚቀበል ስጋን የተዋህደባት ንጽሕት አዳራሽ ቅድስት ድንግል ክብር ምስጋና ይደረሳቸው ለቅዱሳን ሁሉ እንደ የክብራቸው መጠን ክብር ምስጋና ይደረሳቸው። መልካም የሕማማት ጊዜ። ነገ ደግሞ ማክሰኞን በሚመለከት ደግሞ አጭር አሳብ ይዘን እንገናኛለን። እንበለደዌ ወህማም እንበለጻማ ወድካም፣ አመ ከመይወም ያጻህን ያጽፍከም እግዚአብሔር በሰላም ያለ ደዌ ያለ ሕማም እንደ ዛሬው ለመጪው ዓለም ወይም ለከርሞም ያድርሳችሁ ያድርሰን። ብናቀርበው ደግሞ ለበረሃት ነስን ሲያው ያድርሰን ነው። አሜን። ይቆየን።